አኩም ወረሕመቱላሂ ወበረካቱ። ውድና ውድ የተከበራችሁ የቻናሌ ቤተሰቦች፣ ውድ ተመልካቾቼ፣ ወዳጆቼ፣ እንዴናችሁ? ደህና ናችሁ ወይ? ሰላም ናችሁ ወይ? ሰላም ለሀገራችን። እንደምን ቆያችሁ? እንደምንከረማችሁ? ረመዳኑ እንዴት ነው? እንዴት እዟቸኋል? እዚህ ጋር ጨረር ምናምን እግብ አልመስላት። ረመዳኑ እንዴት ነው? እኔ ጋር አልሐምዱሊላሂ ሁሉ ሰላም ነው። በኢባዳ በስራ እያሳለፍኩት ነው ረመዳኑን። አልሐምዱሊላሂ ወለከል ሐምድ ወለከል ሹክር እንደ ምኞቴ ቢሆን ሀገር ገብቼ ነበር ለመጾም ያሰብኩት። እንዳላህ ፍቃድ ሆኖ መንገድ ተዘግቶብናል ማለት ነው። እስቲ ጠለብ ጠፍተን ለምንሰራ እስቲ አዳራችን መንገድ ሪያድ ውስጥ ማለት ነው። ሪያድ በረራ ካለ ንገሮኝ ማለት ነው። አሁን ምሳሌ ጠፍቶ ለምሰሩ ነው። ከጠለብ ጠፍተን ለምንሰራ መንገድ ተዘግቶብናል። በባህር መጡ የገቡ ነው፣ የታሰሩ የገቡ ነው ግን እኛ እንዲጣፍትን ለምንሰራ መንገድ ተዘግቶብናል ማለት ነው። ወላሂ ዘንድሮ ረመዳንን ሀገር ገብቼ ጾማለሁ ብዬ ጓጓታ ጓጓታ አልነበረም ያ ያላህ ፍቃዱ ነው መንገድ ተዘጋሉን። በፊት የዛሬ ዓመት የሚራቱ አዋጅ ወጥቶ ነበረ እና ለሱ ስድስት ወር ምናምን እየሰሩ ነበረ። እኛ ደግሞ በዛን ሰዓት መሄድ አልፈለኩም ነበረ እየሸቃቀልኩኝ ነበረ። አሁን ደግሞ ገብሪ ረመዳን ሄዳለሁ ብዬ ባሰብኩኝ ሰዓት ሳስጠያይቅ መንገድ ተዘግቷል አሉኝ። እና እስኪ የምታውቁ ካላችሁ አደራችሁን አደራችሁን አደራችሁን፣ በኮሜንት ሪያድ ከተማ ያላችሁ። አሁን እኔ ከሪያድ ወጣ ብዬ የአንድ ሰዓት መንገድ ነው የሚሰራው እዛ ህጅ ኤምባሲ ለመጠየቅ ወጪ ነው። ኦኬ፣ ወጪ ወጪ፣ ደርሱ መርሱ፣ ሶስት መቶ ሪያል ነው የምጠይቀኝ እና ለምን ካስራለሁ ለምን አልገባቢ ትወጣለች። ልክ መንገዱ ተከፈተ ሲባለ ፌስቡኩ አለኝ የኢትዮጵያ ቆንስላ ምናምን ፌስቡኩ አለኝ። ግን አልተከፈተም ይመስለኛል አልተለቀቅም። እና ፌስቡኩን እየተከታተልኩኝ ሄዳለው ብዬ ነው። አጋጣሚ ሊከፈት ይችላል ፌስቡክ ላይ ባያለቀቅም እንዲህ ውስጥ በውስጥ ሊከፈት ይችላል እና እስቲ ያወቃችሁ ካላችሁ፣ የሄዳችሁ ሀገር ገባችሁ ካላችሁ እንዲህ እንደኛ ጠለብ ጠብታችሁ የምትሰሩ ማለት ነው። አሁን ችግሩ ጠለብ ጠብትን ለምንሰራ ቤተሰብ ብታመም፣ አንድ መሻክል ሀገር ላይ ቢመጣበት እንደፈለግ ነው መሄድ አንችልም። ችግራችን ይሄ ሆኖ ተገኘ ማለት ነው። አሁን እኔ ያኔ ለረመዳን እገባለሁ ባልኩኝ ሰዓት በገባውን ወረቀት ቢኖረኝ እገባለሁ ህጋዊ ብሆን ግን ህገ ወጥ ሆኖ መስራት በጣም ከባድ ነው በጣም ችግር አለው ታማችሁ ከም በተዳቹ መታከም አችሉ ምንድነው የምትጠየቁት ወረቀት ትጠየቃላችሁ እኔ አሁን አልহামዱሊላህ አሁን ትንሽ ሸሽሎኛልና አጥቶብኝ ደሞ ልጆቹ እና አሁን እኔ አልহামዱሊላህ ትንሽ ሸሽሎኛል ግን ያመኝ ነበር ሰሞኑ ኮርጥ ማተ ስታሰ አይ እጂ አመት ሙሉ እያመመኝ ነው ያለው አመቱ ሙሉ ያመኘ ለምን እንደሆነ አላቅም ተሰጥዘኛል ልጄ ምናምን ቁርጡ ማታ አለብኝ እና ለምን ምን እንደሆነ አላውቅም። ይሄ ከቀን በኋላ ነው የመጣው ከአይኔም ጣ ምናምን ነገር ስሄሩ ይሰራብን አናውቅም። ስሄሩ ብለዋለች የሆነች ወኮናት አሰርታቦኝ ሰርታችሁብኝ ስሄሩ ፈርሷል። ስሄሩ ደግሞ ምንድነው አልተሳካም፣ አክሽሽ ፈነዋል ምናምን እያለች ነበር ሴቲቱ ማለት ነው። እና ምን ታውቃለ እንግዲህ እና ሀበሻ አይታወቅምና ስሄር ተሰርቶብኝ እንደውም አቀም ያቻለ እስቲ ዞሮ ዞሮ ቀልድ ነው እና ያው ያመኛል አልহামዱሊላህ ይሄ አሁን ደሞ ትንሽ ገብ ብሎልኝኛ መድኒትም እየተጠቀምኩበት ስለሆነ ሆኖም ግን ሀገር ብገባ ይበልጥ ይሻለኛል በየገምታለው ማለት ነው እና እስቲ መንገድ ተከፈተ ካለ እንገሩኝ አበረታቱኝ ይሄ ቻናል ነገር የምሰራበት ነው ሀገር ቢገባ ራሱ ከሄድ ነገር ነው የሚሰራበት። ኢንሻአላ እንግዲህ ለሞቀታ እያልኩኝ፣ ሰበር ዜና እያልኩኝ ገባ ነበረ ለሀገር። አሁን ሰሞኑን ደሞ ምን እንደነክድ ግን ተሰሩብኝ መስለኝ በዩቲዩብ አውዝ ቢልህ ምንኩም። ሀበሼ እኮ እግሩ ደረቅ ነው። ሀበሼ እግሩ ደረቅ ነው። ስለዚህ ሰሞኑን ቀዝቀዝ አለኝ በዚህ ሁለት ቀን ማለት ነው። መጡብኝ ልጆቹ እና ለማንኛውም ይመስላል እስኪ መንገድ የተከፈተ ከሆነ ኩሽ በሉኝ፣ በኮመንት ኩሽ በሉኝ፣ በውስጡ መንገድ ኩሽ በሉኝ እላችኋለሁ። በተለይ ሪያት ከተማ ያላችሁ እስቲ ንገሩኝ፣ በአላህ ንገሩኝ። ይላችኋለሁ፣ ወዳችኋለሁ፣ ከብራችኋለሁ። ሙቀቱ መቶልናል፣ አልሐምዱሊላህ። ከብርድ ወጥተናል፣ ወደ ሙቀት ተቀይረናል። ወደፊት ሀገር ስንገባ ይመስለኛል፣ ሀገር ላይ በርድ ነው፣ ክርምት ነው። አላህ ብሎ መንገዱን ከከፈተልን፣ የአረብ መንገዱ ግን ለሀጅ ይከፈታል ይላሉ በተከፈተልን እንደው ይ እና ረመዳኗን እንግዲህ ሀገር ገብቼ ጾማለሁ ብዬ ነበር፣ እንደ አላፊ ፍቃድ አልተሳካም። ሀጁን ደግሞ አረፋው ማለት ነው። ሀገር ገብተን እንሻ እናሳልፋለን ብለን ተስፋ እናደርጋለን። ያያችሁ ያወቃችሁ ካላችሁ ኩሽ በሉኝ፣ መንገድ ክፍት ነው አይደለም የሚለውን ማለት ነው። ዱዓ አድርጉ፣ በዱዓ እንረሳሳይ። የዱዓ ወር ነው። የኢባዳ ወር ነው። እስትክፋር ምናበዛበት ጊዜ ነው። የሰውን ስም ለማንሳት ሳይሆን ያው አፋችን የለመደ አፍ ቋይተው ነው ብለሽታው አፍ አይተውም እና የኢባዳ ወር ነው። እስትክፋር የምናበዛበት ወር ነው። ዱዓ የምናደርግበት ወር ነው። ለሞቱ ዱዓ የምናደርግበት፣ ላሉት ደግሞ ዱዓ የምናደርግላቸው፣ የታመሙ ደግሞ አላፊ አደርጋቸው እያልን፣ ልጅ የሌላቸው ደግሞ ልጅ እንዲሰጣቸው፣ ሀገራችን ሰላም ይሁን፣ ሀገራችን አማን ይሁን እያልን ዱዓ እናደርግ እርስ እርሰበርስ መባላት መጋጨት እላችኋለሁ። ውዶቼ ወዳችኋለሁ፣ አከብራችኋለሁ፣ ክብር በሉልኝ። አይ ለቭ ዩ ሶ ማች። የስ ኦፍኮርስ። ኩስኩስ የሚብላለች እንዲ ነው።